የቀድሞው የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጀነራል አበበ የኢትዮጵያና የኤርትራ ግንኙነት መጀመሪያውንም ያልተቀደሰ ግንኙነት እንደነበረ ጠቁመው ወደ ግጭት ሊያመሩ እንደሚችሉ የሚያመለክቱ ፍንጮች እንዳሉ ተናገሩ። ኢትዮጵያ የወደብ ተጠቃሚ መሆን የምትችልባቸውን ሁኔታዎች በተመለከተ ከሦስት ዓመታት በፊት የሰሩትን ጥናታዊ ጽሑፍ አስታውሰው ጥያቄው ግን በጉልበት መመለስ የለበትም ብለዋል። በሀገሮቹ መካከል ጦርነት ቢቀሰቀስ አቅጣጫው ምን ይሆናል የሚለው ጉዳይ የሚታወቅ የጦርነቱ ዓላማ ሲታወቅ እንደሆነ ጠቅሰው ጦርነቱ አንድም አሰብን መያዝ፣ ሁለተኛው ደግሞ ሻቢያን ማስወገድ ሊሆን ይችላል ሲሉ አስረድተዋል። የጦርነቱ ዓላማ አሰብን መያዝ ከሆነ የሁለቱን አገሮች የመሳሪያና የቴክኖሎጂ አቅም መገምገም እንደሚገባ ጠቅሰው የሻቢያን መንግስት የመጣል ዓላማ ካለ ደግሞ የኤርትራ ዕጣ ፈንታ የሚያሳስባቸው እንደ አሜሪካ ያሉ አገራቶች ጣልቃ ገብነት የሚጠበቅ መሆኑንም ገልጸዋል። እነ አሜሪካ፣ ቻይናና ሩሲያ ጉዳዩን እንዴት ያዩታል? ግብፅስ ለማን ትወግናለች? የሚለው ሌላኛው ጉዳይ ነው። ኢትዮጵያ አሰብን ሊያዝ ብትል የተባበሩት አረብ ኤምሬቶች ቢደግፏት፣ ሳውዲ አረቢያ ግን ደስተኛ ላትሆን ትችላለች። እንዲህ አይነት ቀውስ ግብፅን መጋበዙ አይቀርም። የሶማሌና የሶማሌላንድ ፍላጎት፣ የቱርክ አሸማጋይ ሆኖ በቀጠናው ውስጥ መገኘት፣ እንዲሁም የዶናልድ ትራምፕ ወደ ስልጣን መምጣትን ማመዘን ያስፈልጋል። የቀጠናው አሰላለፍ ይቀየር ቢል እንኳን አሰላለፉን በቀይ ባህር ብቻ መቀየር አይቻልም። አሰብን መያዝ የኢትዮጵያ ጉዳይ ብቻ እንዳልሆነ መገንዘብ ይገባል ሲሉ አብራርተዋል። ከሃያ ስምንት ዓመታት በፊት በተካሄደው የኢትዮ ኤርትራ ጦርነት ወቅት ሻዕቢያን የመደምሰስ አቅም የነበረው ቢሆንም ይህ አለመደረጉ ትልቅ ስህተት እንደነበር የገለጹት የቀድሞው የአየር ኃይል ዋና አዛዥ ከዚህ በኋላ በነበሩት 18 ዓመታት የተሰራው ጠላትን በዝምታ የማቆየት ትልቅ ስህተት ከባድ ዋጋ ማስከፈሉን ተናግረዋል። በተለይም በሴሜኑ ጦርነት ወቅት የትግራይ ሕዝብ ዋጋ እንዲከፍል ምክንያት ሆኗል ብሎ አሁንም ጦርነት ከተቀሰቀሰ የትግራይ ክልል የጦርነት አውድማ ሊሆን የሚችልበት ዕድል ሰፊ እንደሆነ ጠቁመዋል። በሌላ በኩል ደግሞ የፌዴራሉ መንግስት ሰራዊት ቲዲኤፍ ከሚባለው የክልሉ ሰራዊት ጋር ሳይስማማ ወደ ትግራይ መግባት ይችላል ወይ የሚለው ጉዳይ አጠያያቂ መሆኑንም ገልጿል። ከ28 ዓመታት በፊት ኢትዮጵያ በፌዴራሊስም ስርዓት ተሳስራለች፣ የአየር ኃይልም የላትም በሚል ሻቢያ ወረራ ፈጽማለች ያሉት ሜጀር ጀነራል አበበ በወቅቱ የመከላከያ ሰራዊቱ የማዕከላዊ ኮማንድ አባል እንደነበሩና ሻቢያን አስመራ ድረስ ገብቶ የመደምሰስ ውሳኔ ላይ ተደርሶ እንደነበረ አስታውሰዋል። ይሁንና በቀድሞው ጠቅላይ ሚኒስቴር መለስ ዜናዊ ሌሎች ከፍተኛ አመራሮች ውሳኔ መሰረት ኤርትራን የማድከም በቂ ነው ተብሎ እንዲመለሱ መታዘዛቸውን ያስታወሰው ጀኔራሉ። በወቅቱ የሰራዊቱ ስህተት ዛሬ እንደ ሀገር ዋጋ እያስከፈለ ነው። በእኛ ጥፋት ምክንያት ሻብያ ነብስ ዘርቷል ሲሉም አክለዋል። ከጦርነቱ በኋላ በነበሩት 18 ዓመታት የትግራይ ሕዝብ አጠፋለው ኢትዮጵያን እወጋለሁ የሚል የጠላት ኃይል ከጀርባ እያለ ዝምታ መመረጡ ትልቅ ስህተት እንደነበረ ተናግረዋል። በማከልም ኢትዮጵያ የባህር በር ይገባታል፣ አሰብን መጠቀም ይገባታል፣ ነገር ግን በኃይል መሆን የለበትም ብለው የቀጠናውን አሰላለፍ ለመቀየር ያለመ ጦርነት ቢሆንም እንኳ ጨዋታው በኢትዮጵያና በኤርትራ አያበቃም። ጦርነት መጀመር ቀላል ቢሆንም ማቆም ከባድ ነው ሲሉ አስጠንቅቀዋል። በሁለቱም ወገን የሚወሰድ የኃይል እርምጃ ቀጠናዊ አደጋው የጎላ እንደሆነም አክለዋል። የህዋት ምክትል ሊቀመንበር አቶ አማኑኤል አሰፋ በኢትዮጵያና በኤርትራ መካከል መቃቀር መፈጠሩን መታዘባቸውን ገልጿል። ቀይ ባህርን ማዕከል ያደረጉ የቃላት ልውውጦች መኖራቸውን ከሁለት ቀናት በፊት ተናግረዋል። ዝግጁ የሚመስሉ ወታደራዊ ትዕይንቶችን እያየን ነው ያሉት አቶ አማኑኤል በጦርነት የሚፈታ ጥያቄ የለም ብለዋል። የኢትዮጵያም ሆነ የኤርትራ መንግስት ነገሮችን በሰከነ መንገድ መመልከት እንዳለባቸው በማሳሰብ ትግራይን የጦርነት አውድማ ማድረግ ብቻ ሳይሆን የሚያመጣው ጎጂ ፖለቲካዊ አደጋም ከግምት መግባት እንዳለበት አሳስበዋል። ሁማን ራይትስ ኮንሰርን ፎርም ኤርትራ የተባለው የሰብዓዊ መፍት ተሟጋች ድርጅት የኤርትራ መንግሥት ከ60 ዓመት በታች ያሉ ዜጎች ለወታደራዊ ሥልጠና እንዲከቱ ለአካባቢው አስተዳደሮች ትዕዛዝ ማስተላለፉን ከሳምንት በፊት ባወጣው መግለጫ ማስታወቁ ይታወሳል። አድማጮቻችን ለሰዓቱ የነበረን የዜና ብርሃን መረጃ ይህን ይመስል ነበር። ለቻናሉ አዲስ የሆናችሁ አዳዲስና ፈጣን የሆኑ መረጃዎች እንዲደርስላችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሆኑ። በቀጣይ እስክንገናኝ ቸር ሰንብቱ።